ሰን እንጋብዛቸዋለን። መጽሐፍ እንደዚህ ብሎ ይናገራል፣ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል። ሁላችንም ኃጢአትን የሰራ ነው፣ የኃጢአት ባህሪ በውስጣችን ስላለ ነው። ይህም የኃጢአት ባህሪ ደግሞ አዳማዊ ባህሪ ነው። ከየትም የወረስነው አይደለም። የመጀመሪያው ሰው በአዳም በኩል ኃጢአት ወደ ዓለም እንደገባ የኃጢአት መስመር አዳም እንደሆነ ይናገራል። ስለዚህ ወዳጆች ሆይ የአዳም ዘር የሆነ ሁሉ ኃጢአት አለበት። የአዳም ዘር የሆነ ሁሉ በኃጢአት ይጠየቃል። ሁለተኛው ሰው በኢየሱስ ክርስቶስ በማመን ብቻ ነው የምንጸድቀው። እንግዲህ በአዳም ምክንያት ኃጢአት ወደ ዓለም ተገባ፣ ሞት በአዳም ምክንያት ተገባ። በክርስቶስ በኩል ደግሞ ሕይወትና አለመጥፋት ገብቷል። ስለዚህ መጽሐፍ ቅዱስና ሀገር እንደዚህ ይላል ልጁ ያለው በነፍሱ ምስክር አለው። በጌታ በኢየሱስ ክርስቶስ የሚያመን ይድናል። ኖካ ኢየሱስ ክርስቶስ የመጣው እኛን ለማታንነው ወዳጆቼ ሆን ከነቢያት ደም ዓለምን አላዳነም። የቅድፋአንደም ዓለምን አላዳነም። ከነቢያትም አንዱ ዓለምን ሊያድን አልቻለም። ኤሁላችሁ ወዳጆቼ ሙሴ ስለ በደላችን አልተሰቀለም። አብርሃም ስለ በደላችን አልተሰቀለም። ዳዊት ስለ በደላችን አልተሰቀለም። ስለ በደላችን የተሰቀለው ነቢዩ ኢሳያስ ምዕራፍ 53 ላይ እንደተናገረ ስለ በደላችን ደቀቀ፣ ስለ መተላለፋችን ቆሰለ፣ ባሱ ቁስልኛ ተፈወስን ይላል። ወዳጆች የምንሰብካችሁ ይሄ ወንጌል ከሞት የሚያድን ነው። የምንሰብካችሁ ይሄ ክርስቶስ ከኃጢአት የሚያድን ነው። የምንሰብካችሁ ይሄ ኢየሱስ ብርሃን ሆኖ ወደ ዓለም የመጣ ነው። የምንጠብቃችሁ ኢየሱስ የዳዊት ዘር የሆነ ለሰው ልጆች መድኃኒት ሆኖ የተላከለው መጽሐፍ ሲናገር እንደዚህ ይላል በዮሐንስ ወንጌል ምዕራፍ ስድስት ላይ የእግዚአብሔርን ሥራ እንድታምኑ የእግዚአብሔርን ሥራ እንድትሰሩ እኔ ከሰማይ ተልቻለሁ ይላል። አይሁድ የእግዚአብሔር ሥራ ምን እንደሆነ አያውቁም፣ ግን ሃይማኖት አላቸው፣ በሃይማኖት ይኖራሉ። ጌታ ኢየሱስ እንደዚህ አላቸው፣ የእግዚአብሔር ሥራ ማለት እሱ በላከው ማመን ነው አለ። የተገለጠው ሕይወት ኢየሱስ ክርስቶስ ነው። ዮሐንስ በመልእክቱ ላይ እንደዚህ ብሎ ይናገራል፣ ሕይወት ተገለጠ እኛም አይተናል። የተገለጠው ሕይወት ኢየሱስ ነው። ያለ ኢየሱስ መዳን የለም። ወዳጆቼ፣ በሰማይ ሁለት ሰው ሁለት ሁለት ማንነቶች አሉ፣ ወይ በአዳም ወይ በክርስቶስ